እና እኔ ብዙ ጊዜ የሚገርመኝ ነገር ምን እንደሆነ ታውቃላችሁ ብዙ ጊዜ በጣም ብዙ መካሪ አለ ሶሻል ሚዲያ ላይ በዩቱብ ላይ የሚገቡ ቲክቶክ ላይ አነቃቂ ንግግሮች በጣም አሉ ሰውን ሊቀይር የሚገቡ ግን ምንድን ነው ገንዘብ በሃያ ዓመት ልብ በአርባ 40 ዓመት ነው የሚገኘው እንደሚባለው ስክሮል አድርገን እናልፈዋለን ይሁን ወይም ምክር ስለማንሰማ ይሁን ወይስ መካሪዎቹ ትክክል ስላልሆኑ ይሁን አላውቀም እንጂ መካሪ በጣም አለ በጣም አለ። በተለኛ ኔ አውረባ ሀገር ሴቶችን የሚመክረን ብዙ ሰው ነው፣ እና ግን ዛሬም ላይ መጎዳታችንን፣ ዛሬም ተበላን ማለታችንን፣ ዛሬም ማልቀሳችንን አላቆምንም። እና ችግሩ ከእኛ ነው ብዬ ነው የማስበው። ምክንያቱም ሰው በሰጣችሁት ልክ ነው፣ እናንተን የሚያከብራችሁም የሚንቃችሁም በእናንተ። ዝም ብሎ ሰው ማንም ከመሬት ተነስቶ ሰው እንደዚ አያደርጋችሁም። ገብታችኋል? እኛ ሰው ስለምናመን የማይታመን ሰው እያመንን ነው እንደዚህ አይነት ነገር የሚገጥመን ማለት ነው። እና ምን ሊላችሁ ነው? ገንዘብ ስለሰጣችሁት ወንድ ልጅ አትይዞትም። ገንዘብ ስለሰጣችሁት እንደፈለግ ስላልሹ ከአንቺ ጋር አይኖርም። በቃ ገብታችሁ፣ አለ አንዳንድ ሰዎች እንደዛ ስለምታስቡ ነው። የፈለገውን ነገር ታሟላላችሁ፣ አይዞህን ያለውልህ ምን ይጎላል ምናምን ትላላችሁ። እንዲህ ስላደረግሽ ወንድ ልጅ ከአንቺ ጋር አብሮሽ አይኖርም። አቋሚ ይኖሮሽ እንደውም ክፉ ስትኝ ነው ወንድ ዚህ የሚወዱሽ። ክፉ ስልሽ ጠንቃቃ፣ ዓላማ ያላት፣ በራሷ የምትተማመን ጀግና፣ ቢመጣም ቢሄድም አንቺ ስለ እሱ ምንም ማይጎልብሽ አይነት ሰው መሆን አለብሽ። ጠንካራ። ገብቶሻል። በራስሽ መወሰን የምትች የአሰብሽውን ነገር ማድረግ የምትች በገንዘብ በአስተሳሰብ በሁሉ ነገር በልጠሽ መገኘት አለብሽ። ገብቶሻል? ያኔ ሰው አይደለም ባልሽ፣ ማንም ሰው የሚመኛት አይነት ሴት ትሆኛለሽ። ጠንካራ ከሰው ምንም ነገር አትጠብቂ። አታለቃቅሽ። ለወሬ ጊዜ አትስጭ። ራስሽን በስራ ቢዚ አድርጊ። ራስሽ ላይ ስሪ። ራስሽን ጠብቂ። ማድረግ የፈለሹን ነገር በሙሉ አድርግሽ አሳይ እንጂ እንደዚህ ላረግ ነው እንዲና ብዙ አታውሪ። በቃ ብዙ አታውሪ። ሙያ በልብ ነው የሚባል ነገር አለ እና ጠንካራውንሽ ከሰራሽ ጀግና ከሆንሽ የራስሽ ነገር የሆነ ነገር ሲኖርሽ በቃላ የሆነ የምትይበትን ቦታ ጭምር ስታስተካኪ ዋው፣ ምን አይነት ጀግና ናት ትያለሽ። ጎበዝ ናት፣ ታታሪ ናት ምናምን ትያለሽ። እንደዚ አይነት ሴት ደግሞ ማንም ሰው ይፈልገዋል። ማንም ሰው ማለት ነው ዘመድ እንኳን ዛሬ የሚወድሽ ራስሽን ስቼ ነው በራስሽ መወሰን ስቼ የሆነ ደረጃ ላይ ሲደርሽ ነው። ዘመድ ሁሉ እንደ ዘመድ ናት እያለ ሊጠይቅሽ ከሩቅ አቆራርጦ ይመጣል። ግን አልቃሻ በየቦታው በቃ ዝም ብለሽ እያለቃቀሽ እሪ እያልሽ የምትኖሪ ከሆነ ዘመድ አይደለም፣ እቤቱ ሄደሽበት መንገድ ላይ እራሱ ሰላምታ ሊነፍክሽ ይችላል። ገብተሻል? በቃ በዚች አለም ላይ እቺ አለም ላልቃሾች አትሆንም፣ ለሰነፎች አትሆንም። ዝም ብሎ በቃ ለሚያለቅስ ሰው አይሆንም። በቃ ስለዚህ ጠንካራ ነው መሆን ያለብሽ። ጠንካራ ለመሆን ደግሞ ሰው አትፈልጊ፣ ለራስሽ በቂ ነሽ። ገብተሻል? አንዳንድ ሰዎች አሉ ሰነፍ ሰዎች ማለት ነው እና የሚያቀርቡት ምክንያት ምንድን ነው እኔ እኮ የድሃ ልጅ ባልሆን ኖሮ እስካሁን የት በደረስኩኝ እኔ እኮ ቤተሰቦቼ አንድ ሰፖርት የሚያደርገኝ ሰው ስለሌለ ነው እንጂ የት በደረስኩኝ ነው ማንም ሲወለድ ከእናቱ ማህፀን የሆነ ነገር ይዞ ይወጣ የለም ይሄ የሰነፎች ምክንያት ነው ለምን ስንፍናውን መደበቂያ ነው ቤተሰብ ሀያ አመት ምናምን ሰላሳ አመት ሆኖ ቤተሰብ እኮ ስለማያግዘኝ ነው ለምንድን ነው የሚያግዝ ቤተሰብ ተፍጨርጭረህ እራስህን ችለህ የራስህን ሰርተህ አሳያቸው ማንም ሰው አንተን የማገዝ ግዴታ የለበትም። እናት አባት ያሳድጋል፣ ያስተምራል። ከዛ በኋላ ራሱን ችለን መኖር ያለበት እንጂ ቤተሰብ መጥቶ እንዲያግዝ ምናምን አትሞክር፣ ሰነፋ ትሆኑ። ቤተሰብ እኛን የመጦር ግዴታ የለበትም። እኛ ምንድነው ሰው ስራ ስለምንንቅ፣ በራሳችን ስለማንተማምን፣ ሰው ምን ይለኛል ስለምንል ነው እንጂ ማንሰራ ሆነንም አይደለም። ገብታቸዋል። አንዳንድ ሰው ኪሱ ባዶ ሆኖ ጉረኛ ሰው አለ ማለት ስለሆነ ምንም ነገር ሳይኖረው ግን የሚያጣጥል የሚያናንቅ ስራ የሚንቅ እሱ እኮ አምስት ሳንቲም የለውም እንዴ። በነገራችን ላይ ከሌላቸው ስታወሩ ራሱ ያምርባቸው ምን እውቀት ቢኖራቸው ራሱ እንዳላዋቂ ትቆጠራላችሁ። የምሬ ንምላቸው እና ስለዚህ ሰርታ በቃ የስራ ሰው ሆኖ ወንዶቹን ሴቶቹም አንዳንድ ወንዶች ስላሉ ነው በቃ ዝም ብሎ የሚችለጠለጡ ማለት ነው ኩንድ ስለሆንኩ ነው እንጂ ምናም ችግሩን የሚያወራ ሴት ጋር ሄደ ችግሩን የሚያወራ እንዲሆን እንዲወጥ ወንድ ልጅ አጣሁ ሲል ደስ አይልም። ባይ ዘ ዊ ማለት ነው ድንገል ይስፈልጥ ትችላለ። ብዙ ነገር ልታደርግ ትችላለ። በተለይ ወዳት አለሁ የምትላትን ሴት ለአገባት የምትላትን ሴት ችግሯን ዳት ትንገራት፣ ያቺ ሴት ታዘባለች። ምክንያቱም እንዲህ ገና ሳያገባኝ እንዲህ ያለኝ ከኔ ጠበቀ ነጋግብቶ የምን ምን አይነት ኑሮ ላይፍ ሊያስኖረኝ ነው ብላ ልትታዘብ ትችላለች። ስለዚህ መብድርም ካለብህ ሄደህ ከራስ ቤተሰብ ተበድረህ ልታሳያት ትችላለህ፣ እንጂ ጭራሽ ልታገባህ ያሰበችን ሴት እንዴት መብደር ብር ስጭኝ፣ ወይንም ቸገረኝ፣ ወይንም የሆነ ስለ አስተዳደግህ ክፉ ነገር ምናምን አትንገራት። የምር አትንገሩ። አንዳንዴ ግልጽ እንሆን ብላችሁ ሴቶችም ወንዶችም ማለት ነው። በተለይ ሴቶች ግልጽ ካልሆነን ብላችሁ፣ ግልጽነት አሪፍ ነው በሚል የሚነገርም የማይነገርም አምጥታችሁ ዝግዝግ ከምታደርጉ ሰዎች አላችሁ። ግልጽነት አዎ አሪፍ ነው ግን ግልጽ ስትሆኑ ስለሚመለከተው ነገር ብቻ ነው የምትናገሪው እንጂ የእናትሽ አባትሽ፣ የአያትሽ ሂስትሪ አምጥተሽ መገልበት የለብሽም። አሁን ለምሳሌ አንድ ሰው ሊያገባሽ ወይንም የሆነ ጓደኛሽ ከሆነ ግልጽ መሆን ማለት ከዚህ በፊት ጓደኛ ነበረሽ የለሽ የሚለውን ነገር ልትነግሪው ትችያለሽ። ያሳለፍሽውን ላይፍ ልትነግሪው ትችያለሽ እንጂ የአባቴና የእናቴ ፍቅርና ጸብ ለሱ አይመለከተው እንጂ ከሀስ ከበ የአክስት አይቀራችሁ የዘር ማንዘራችሁ አይቀራችሁ አምጥታችሁ ትገለብጣላችሁ ማለት ነው። ያማት ራሳችሁን ታስቀምጣላችሁ። በጣም ወሬኛ ማትሆኑ ቁጥብ ብሆኑ ማለት ነው። ቁጥብ ሆኖ እና ሴቶችዬ ጀግና ሆኖ በቃ ጠንካራ ሴት ይህ ወንድ ትዳር ውስጥ ራሱ እንደ ሐሳብ ትዳር ከመግባታችሁ በፊት የራሳችሁ ነገር ይኑራችሁ። በቃ ራሳችሁን ታውቃላችሁ። ሴት ልጅ ብዙ ወጪ አለባት። ብዙ ብሬ ያስፈልጋታል ለብዙ ነገር የወጪዋ ብዙ ነው እና ቢያንስ ወጭሽን የምሸፍኝ አይነት ሴት መሆን አለብሽ። ነገ የሆነ የከፈትሽው ስራ የሆነ ሀፕን ቢያደርግ ልመና መውጣት የለብሽ። የሆነ ነገር የአንቺ የሚባል ነገር ያስፈልግሻል። አሁን ላይ ግን ብዙ ሴቶች አላቸው የራሳቸው የሚባል ነገር ኑሯቸው፣ ትዳር የሚገቡት ችግራቸው ምንድነው? ትዳር ከገቡ በኋላ ንብረትሽ ንብረቴ ነው በማለት እንዳለ ያስረክባሉ። ከዛ እነሱ አልቃሻ ሆነው ቁጭ ይላሉ ማለት ነው። አንቺ ሰርተሽ ካመጣሽ ያ ነገር ያንቺ ነው። እንደዚህ ባልሽ አልፈልግም ብሎ ሲያባረርሽ ያኔ ራስሽ የምትቋቋሚበት የሰራሽው ገንዘብሽ ነው። ገብተሻል። ትዳር ሌላ ነው። ያንቺ የለፋሽበት ልጅነትሽን ያጣሽበት የተሰደብሽበት እግርሽ እስከሚያብጥ የሰራሽበት ገንዘብሽ ግን ያንቺ የራስሽ ብቻ ነው። ስለዚህ አንዳንድ ወንዶች አሉ፣ አቶጅኝ ማለት ነው ብቶጅኝ ማኖሮ ሀብትሽ ሀብቴ ነው ነበር ምናምን አረባከበይ ያ ማለት ሀብትሽን ፈልጎ ነው የመጣው። የሚያኖሩሽ ከሆነ ያኖርሻል። ሲጀመር ዝም ብላችሁ ካልሆነ ሰው ጋር አትሆኑ፣ ካልሆነ ሰው ጋር አትውደቁ። የሚያኖርሽ ልጅ በወልድለት ነገ አባት መሆን ይችላል፣ ልጆቹን አንከባከቡ ማሳደግ ይችላሉ፣ የሚለውን ነገር ማየት አለብሽ እንጂ ዝም ብለሽ ባል ስለሆነ ወንድ ስለሆነ ብቻ አግብተሽው እያከክሽ እንዳትኖሪ ማለት ነው። ምክንያቱም አንቺ አረብ ሀገር ሄደሽ ስንትና ስንት ዓመትን የሰራሽው መከራ እየሽው ልታኪ አይደለም። ልጆችሽን ከአንቺ በወረደ ኑሮ ልታሳድግ አይደለም። የተሻለ ህይወት ስለፈለግሽ ነው። ስለዚህ ስታገቡ ራሱ ምን አለህ የሚለው ነገር ሼም እንዳይዛቸው አንዳንዴ። አሁን ላይ በተለይ ወንድ ሲጠይቅ ኖርማል የሚሆንበት ነገር ሴት ስጠይቅ ሆነ እንደ ሼም ምናምን፣ ኖ ሼም አይደለም። አንቺ ገንዘብ ስለምትወጂ አይደለም። ምን አለ እኔ ስታገባ በምንድን ነው የምታስተዳድረኝ ብለሽ መጠየቅ አንቺን ገንዘብ ወዳጅ አያደርግሽም፣ እንዲሁም አስተዋይ ሴት ለልጆቿ የምታስብ፣ መውደቂዋን የምታስብ ጀግና ሴት ያደርግሻል እንጂ ገንዘብ ስለወደደች ነው። ማንም ሰው ገንዘብን አይጠላም። ገንዘብ ለማግኘት ሁሉ ሰው መከራውን የሚያየው ማለት ነው። ስለዚህ የማይሆን ሰው ውስጥ ትዳር ውስጥ ገብተሽ ከማይ ራሱን ካልቻለ ሰው ጋር አግብተሽ ወልደሽ የአራስነት ወገብሽ ሳይጠና አረብ ሀገር ድጋሚ መተሽ መከራሽን እንዳታይ። አሁን ትናንትና ያቀርብኩላችሁ ልጅ አራስነቷ ሳትጨርስ በደንብ ሳትታረስ በኦፕራሲዮን ወልዳ አረብ ሀገር መጥታ ስራ ላይ እያለች ነው። እንግዲህ ኦፕራሲዮን የተደረገችበት ሆዷ ስፌቱ የተተረተረው ድጋሚ ማለት ነው። አስባችሁታል? የሰራችውን የአምስት ዓመት ገንዘብ ሄዳ አስረክበው መጥታ፣ እሷ ግን አሁን ላይ ልጆቿ እያሳደገቻቸው አይደለም በየቦታው በዛት ናቸዋለች እንደገና ደግሞ አሁን እሷ ራሱ ምንም አይነት ስራ አሰራም ጤነኛ አይደለችም ከጤና ከሰውነቷ አልፎ አእምሯ ልክ አይደለም ስለዚህ ለማን አባቱ ብላችሁ ነው ለማይረባ ወንድ መስዋዕትነት የምከፍሉት አባትሽ ነው እሱን የምትጦሪው ወንድምሽ ነው የእሱ ግዴታ አለብሽ የቤተሰብ ግዴታ አለብሽ ለምንድን ነው የሰው ጎረምሳ የምታሳድጉት ለምንድነው የሰው ጎረምሳ የምትጦሩት? ራሳችሁን ቻሉ ራሳችሁን ቻሉ እንዴ እናንተ እንኳን አንድ ምስኪን አምጥታችሁ ብታሳድጉ ከፈጣሪ ታገኛላችሁ። ግን በፍቅር ስም ማይረባ ማይረባ በቃ ዝም ብሎ ያለ ወንድ ላይ ራሳቸውን፣ ጊዜያቸውን፣ እድሜያቸውን አትጨርሱ። እንደዚህ በሽታ አታምጡ ማለት ነው። ግዴታ የለባቸውም። መርጠሽ ብዙ አገራችን ላይ ወንዶች ናቸው አይደል መራጭ ሚስት የሚመርጡት ማናባቱ አባቱ ነው። እሱ መርጦ ብቻ የሚያገባሽ አንቺ ራስሽ መራጭ ነሽ። ራስሽን ትስቺ ከሚመስልሽ ሰው ጋር ነው የምትጋቢው። ጀግና ስትሆኚ ከጀግና ጋር ትጋቢያለሽ። ግን እንደዚህ አልቃሻ ነፍራቃ ስትሆኚ የሚመጥንሽም እንዳንቺው አይነቱ ነው ማለት ነው። ስለዚህ የምታሰምሪው አንቺ ራስሽን ራስሽ ባስቀመሽ ቦታ ነው የምታገኘው ይሄ ሰው አይገቡ። ህይወት የምርጫ ጉዳይ ናት ባይዘዊ ማለት ነው። ህይወት የምርጫ ጉዳይ ናት። ይሄ ይገባኛል ካልሽው፣ አዎ ይገባሻል። ኖ ይሄ ህይወት ለእኔ አይገባኝም ከዚህ በለጠ ያስፈልገኛል ካልሽም ይገባሻል ማለት ነው። ስለዚህ ራሳችሁ ፈልጋችሁ ገብታችሁ መከራችሁን አትዩ። ስለዚህ አቋም ይኑራችሁ፣ ጀግና ሁኑ። ጀግና ስትሆኑ እንዳልኳችሁ አይደለም የተዳራ አጋራችሁ ማህበረሰብ፣ እንደ ማህበረሰብ ራሱ በጣም ለእናንተ ያከብራችኋል። ዋው እሷኮ ጀግና ናት፣ እሷኮ ጎበዝ ናት፣ እሷኮ ታታሪ ናት፣ የማይላችሁ ነገር የለም ማለት ነው። ስለዚህ እናንተ ናችሁ ሰዎች ለእናንተ ያለውን ክብርም ሆነ ዝቅታ የምትመርጡት ራሳችሁ ናችሁ። ራሳችሁን አክብሩ። ይሄ ህይወት ለእኔ አይገባኝም በሉ ማለት ነው። ስለዚህ ህይወት እንደ ምርጫቸው ከሆነ ምርጫቸውን አሳምሮ ነው የምላችሁ። ውድና የተከበራችሁ የቻናሌ ቤተሰቦች ስለነበረን ቆይታ በጣም አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።